ነገርኩሽ ያለፈ ታሪኬ ነው። ዛሬ እንደዚህ መጥቶ ህይወቴን ይበጠብጣል፣ ህይወቴን ይረብሻል ብዬ ስላላሰብኩ ብቻ ነው። እኔ አልወድሽም፣ ከአንቺ ጋር ምንም ሬሌሽንም ሊኖረኝ አልፈልግም። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ በጣም ደህና ነን እግዚአብሔር ይመስገን። እናንተ በያላችሁበት ደህና ሁኑልኝ። ያው ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው። ትንሽ አንዳንድ ነገሮችን ቀለል አድርጌ ስላሰብኳቸው ብዙም ጊዜ አልሰጠዋቸውም እና ቀን በቀን እየተባባሱ እና ሌላ ችግር ይዘብን እየመጡ ነው ያሉት። ከእናንተ የሚደበቅ ነገር የለም። ሁሉም በቪዲዮ እያያችሁት ነው። ያብስራ ከመጣች በኋላ እንግዲህ ሁላችንም እንደምታየ የሁላችንም ህይወት እየተበጠበጠ ነው ያለው። በተለይ የእኔ ህይወት በጣም የተበጠበጠ ነው፣ የካሌብም እንደዛው ምክንያቱም የራሳችን የሆነ ፕሮግራም እያዘጋጀን ነበር። አሁን እዚህ ጋር ቁመን እንደገና ወደ ኋላ ተመልሰን ባለፈው ህይወታችን ላይ እየተጨቃጨቀን እየተጣላን ያለ ነው። አሁን ላይ ያለውን ፕሮግራም ሰርዘን በጣም ብዙ ነገር አቋርጠን ነው እዚህ ጋር ቁመን የምናወራው እና ቤተሰቦቻችንም በጣም እየተጨናነቁ ነው። እኔና ካሌብም ከባለፈው በኋላ አልተገናኘንም። ስለዚህ ያ ነገር በራሱ ሌላ አንድ ጭንቀት የሚፈጥርብን ጊዜ ልን ያለ ነው እና ሁሉንም ነገር ያው እግዚአብሔር ነው የሚፈታው ግን ደግሞ ትናንትና ካሌብ የሰራውን ቪዲዮ አይታችኋል። ከአብስራ ጋር ተገናኝቶ ነበር። ስታወራ የነበረው ነገር እውነት እንደሆነና ከእሷ ጋር ግንኙነት እንደነበረው ስለነበራቸው ህይወት ብቻ እያወሩ ነበረ። እኔ ሁሉ ነገር አላቅም። ይህ ሁሉ ነገር አላቅም። ካሌብ ስለ አብስራም ነግሮኛ አቅም። ስላለፈ ህይወቱም ምንም ነገር አውርቶኛ አቅም። ለምን አልነገረኝም እያልኩ አይደለም። ያለፈ ህይወቱ ነው። ምክንያቱም ባለፈው ህይወቴ እኔ በጣም ብዙ ብዙ ነገር አሳልፍ ያለው በዛ ሰዓት ደግሞ ይሄ ያለፈ ህይወቷ ነው። አሁን እንደዚህ ሆነች ምናምን ብሎ አልተወኝም። ከጎን የነበረ እንደውም በጣም ብዙ ፈተና ያሳለፈበት ጊዜ ነበርና በዚህ ሰዓት ለምን አልነገረኝም ያለፈ ህይወቷ አሁን መጥቶ እየረበሸው ነው ብዬ እሱም መተው ከእሱ ጋር መጣላትም አልፈልግም። ምክንያቱም ከዚህ በኋላ እሱ ጋር አብሬ ህይወቴን ለመኖር ሞክሬ እያሰብኩ ያለሁት ሰው ነው እና እንደዚህ አይነት ችግር ውስጥ ገባ ብዬ አልተውም። የአብስራዊን ቪዲዮ የምታዩ ከሆነ አንቺ እዚህ ጋር መጠሽ ስላለፈ ህይወት ስላወራሽ ተጎድቻ ያለው እሱን ማጣት አልችልም ስላልሽ ሁሉም ነገር ይበላሻል ወይም ሁሉም ነገር ይቆማል ማለት አይደለም። ምክንያቱም እንዲህ በቀላሉ የጀመርነው ነገር አይደለም በቀላሉ አይቆምም። እና እግዚአብሔር ያጣመረውን ደግሞ አንቺ ዛሬ መጠሽ ያልሆነ ታሪክ ስላወራሽ ሁሉም ነገር ይቋረጣል ማለት አይደለም። እና የሰው ህይወት መበጥበጥ የምትፈልጉ ሰዎች የሰው ህይወት እስከ ዛሬ የት እንደነበርሽ አላውቅም። ዛሬ እሱ የራሱ ሁኔታ አስተካክሎ አሪፍ ቦታ ላይ ሲሆን መጠሽ አብሬ ነበርኩ ሊሆን ይችላል። ያሳልፍ ሽወት ሊኖር ይችላል፣ ግን አሁን ላይ መጠሽ ምንም ስላወራሽ የሚቀየር ነገር አለ ማለት አይደለም። እውነተኛ አፍቃሪ ብትሆኚ፣ እውነተኛ እሱ አሳቢ ሰው ብትሆኚ፣ በፊት መምጣት ትችኝ ነበር። አሁን እሱ ህይወቱን ካስተካከለ በኋላ መጠሽ እንደዚህ ስላልሽ እንግዲህ እኔ ጋር የሚቀየር ምንም አይነት ነገር የለም፣ እንድታውቂ ስለፈለግኩ ነው። ምክንያቱም በባለፈው ቪዲዮ መጠሽ እንግዲህ ዘተሽብኝ፣ ከካሌብ እንደርቅ ነግረሽ ነው የሄድሽው። አንቺ ማንም አይደለሽ የምታዥኝ። እስከዛሬም ዝም ያልኩሽ ሰውነሽ ሴትነሽ አከብርሻለሁ እንጂ ፍራቻ ወይም ሌላ ነገር አይደለም። በጠብ ከመጣሽ አብረን ሁለታችንም ወደ ጠብ መግባት እንችላለን። መጥፎ ሰው መሆን በጣም ቀላል ነው እና በዚህ አጋጣሚ ይሄን ቪዲዮ የምታዩ ከሆነ እንድትጠነቀቂ ለመንገር ያህል ነው። ካሌብም ያው እንደነገርኳችሁ ነው፣ ትንሽ ከኔ ራቅ ብሏል። ያ ደግሞ የተፈጠረው ምንድን ነው አይ ቲንክ የዋሸኝ አይነት ስሜት ተሰምቶታል፣ ምናምን እንደማፈርም ነገር አድርጎታል እና ለዛ ነው የጠፋው። እኔ ግን እዚህ ጋር ከካሌብ ጋር ምንም ችግር የለብኝም። በጣም ወዱ ሰው ነው። ታውቃለህ ለአንተ በጣም ትልቅ ክብር ነው ያለኝና ይሄ ነገር ተፈጠረ ብዬ አርቅህም ዛሬ በእርግጥ ይመጣል። አሁን ደው ይለታለሁ። ሁሉንም ነገር እናወራለን። ካሌብ ጎን ሁኜ ሁሉንም ነገር አብረን እንድናልፈው ያለውን ያለፈውን ታሪክ ለኔ ሊነግረኝ ይገባል። ና ዛሬ እዚህ የጠራሁት ስላሳለፈው ነገር አሁንም ያቡጋ ስላለው ነገር እንዲነግረኝ ስለፈለግኩኝ ነው። ሁሉንም ነገር አስረድቶኝ ከኔ ጋ ህይወቱ መቀጠል ከፈለገ ከጎኑ እንዳለው እንዲያቅና ከእሷም ጋር መሆን ከፈለገ ወደ ድሮ ህይወት መመለስ ከፈለገም ከዚህ በላይ መጎዳት ስለማልፈልግ በጊዜ ሁሉም ነገር ለማስተካከል ነው የመጣሁት። እና ካሌብ ይመጣል ያለውን ነገር አውርተን ለሁሉም ነገር መፍትሄ እንሰጠዋለን። ቤት ተስፋ አደርጋለሁ። እያወራሁኝ እንግዲህ መጣ። እድሜ ረጅም ነው፣ ስመን ስጠራ ነው የመጣሁት። እድሜ ይኑር፣ የማቱሳላን እድሜ ስጠ። አሜን። እንዴት ነህ? ደህና ነህ? ትልቅ ፋነው ስልክ አጥፍተን የጠፋው ደግሞ ጭራሽ እንግዲህ እኔ ጋ ብቻ ሳይሆን የጠፋው ቤተሰቦችም በውስጥም እያወሩኝ ነበረ። ከባለፈው የአብ ስራ ከመጣች በኋላ እኔ እናንተ አልተገናኘንም። አለመገናኘት ብቻ ሳይሆን ስልክም እያወራን አልነበረም። ከዛ ደግሞ ይባስ ብሎ ትላንትና ቪዲዮ ሰርታችሁ ነበር፣ ተገናኝታችሁ ነበር። ከኔ ጋር ቀድመ ብታወራ በጣም ደስ ይለኝ ነበር። ግን ደግሞ ያለፈ ሕይወትን እያስተካከልክ ነው በሚል ስላሰብኩት የሆነ ለእኔ የምታስረዳበት መንገድ ይኖራል ብዬ አስባለሁ። እና ዛሬ እዚህ ድረስ የጠራው እየተፈጠረ ስላለው ነገር አንደኛ አልገባኝም። ምክንያቱም ስላለፈ ሕይወት አውርተኝም አታቅም፣ ማውቀው ነገርም የለም። ከአብስራ ጋር ስላለህ ነገርም አልነገርከኝም። ስለዚህ ምንድን ነው እየተፈጠረ ያለው? ከቪዲዮ ላይ አብራችሁ ጊዜ እንዳታለፋችሁ ስታወራ ስለነበር ምንድን ነው የሚለው እንድትነግረኝ ስለፈለኩኝ ነው ካሜራ ማለት እንግዲህ በመጀመሪያ በእውነት የምሬን ነው። በጣም ይቅርታ አንቺ መጠየቅ እፈልጋለሁ። ምንም ሳይሆን አንዳንዴ በህይወታችን መናገር ያለብን ነገር ሳንናገር ሲቀር ብዙ ዋጋ የምንከፍልባቸው ነገሮች ይፈጠራሉ። ለዛ ደግሞ ትልቁ ድርሻ የሚወስደው እኔ ነኝ፣ ምክንያቱም ዛሬ እንደዚህ የመሆናችን ምክንያት እኔ ነኝ ብዬሽ አስባለሁ። ምክንያቱም አንዳንዴ ይሄ እንደዚህ ሪሌሽን ነገን ከማሰባሴት ቃ አንዳንዴ ማውራት የነበረብኝ ነገር አለማውራቴ የኔ ጥፋት ነው። ለዛ በጣም ይቅርታ። የምርስ ነገርሽ እኔ ራሱ በጣም ደበረኝ። በጣም የደነገጥ ምክንያቱም መጀመሪያ ማስተካከል የነበረብኝ ነገር ማስተካከል ስላልቻልኩኝ ማለት ነው። በእርግጥ ትንሽም ትላንትና ቪዲዮ አንዳንዱ ነገሮች ያተሻል ብዬ አስባለሁ። ሄዱዬ በነገራችን ላይ እኔ ላንቺ ያነገርኩ ያለፈ ታሪኬ ነው። ዛሬ እንደዚህ መጥቶ ህይወቴን ይበጠብጣል፣ ህይወቴን ይረብሻል ብዬ ስላላሰብኩ ብቻ ነው እንጂ ላንቺ መደበቅ ለመናገር ፍላጎት ኖረኝ አይደለም። በቃ እንደ አዲስ ህይወቴ ላይ መጥቶ ህይወቴን ይረብሸዋል ብዬ ስላላሰብኩ ነው። ዛሬ ግን እንደዚህ መታ ህይወቴን መረበሿ በጣም እኔ ራሱ አስከፍቶኛል። ከሀብስራ ጋር ከዚህ በፊት ሪሌሽን ነበረኝ ከእሷ ጋር የትኛውም ወጣት አንዳንዴ በህይወትሽ የምታሳልፊያቸው ነገሮች ስላሉ ግብ እያለን ከሀብ ስራ ጋር ግንኙነት ነበረን፣ ሪሌሽን ነበረን። እናሱ ያሳለፍነው ያለፈ ታሪክ ነበረን። እንደ የትኛውም ወጣት ከእሷ ጋር ጊዜ ያሳልፍ ያለው ፍቅረኛ መስ በሚባል ደረጃ አብረን ጊዜ አሳልፈናል። ግን ዛሬ እንደዚህ መታ ህይወቴን ትረብሻለች ብዬ በፍጹም አላሰብኩም። ምክንያቱም ከእሷ ጋር ያን ጊዜ በቃ ጨርሰን ሳነግባባ የተለያየ ነው ያቆምነው ጉዳይ ነው። ግን እዛ ጋር ቪዲዮውን ጋር እያየሁ ነበር፣ ይቅርታ አቋረጥኩ። ቪዲዮ ጋር እያየሁ ነበር እና በአንተ ምክንያት ተጎድቻ ያለው ትምህርቴን አቋርጫ ያለው ብዙ ዋጋ ከፍ እያሉ እያለች ነበር እና ይህን ያክል ዋጋ የሚያስከፍል ትምህርቷን እስከ ማቋረጥ የሚያደርስ ግንኙነት ውስጥ ነበራችሁ ወይ? ምክንያቱም አንተ አሁን እያልከኝ ያለው እንደ አንድ ቲኔጀር በቃ ትምህርት ተማሪ እያለ ምናምን ያሳለፍን የፍቅር ጊዜ ነው ነው እያልከኝ ያለው ግን እሷ ደግሞ በጣም ዋጋ እንደከፈለች ነው እያወራች ያለችው እና ስህተቱ ከማን ነው? ሳየ ዋሸች ነው ወይስ አንተ እየደበክ ነው? ምክንያቱም እዚህ ጋር ከአንተ ጎን ሞ እንፈልጋለሁ ኔ ገብተዋላ ለሁሉም ነገር ምላሽ ለመስጠት ታሪኩን ማወቅ አለብኝ። ተወቃሽ ለማድረግ እሷን ተወቃሽ ለማድረግ ሴቱ ሴት ላይ መፍረድ አልፈልግም። ገብተዋላ አንተ አሁን እኔ ጋ ያለህ ነገር እንዳይበላሽ ምናምን እየዋሸ ከሆነ ሁሉም ነገር እንድትነግረኝ እፈልጋለሁ። ምናልባት እሷ የኛን ህይወት ለመበጥበጥ እየዋሸች ከሆነም ደግሞ በጊዜ ሁሉም ነገር ለማስተካከል አንተ ትክክለኛውን መልስ ካልሰጠኸኝ እኔም መሀል ላይ ተወቃሽ ነው መሆነው እና ያ ነገር እንዳይፈጠር ምንድን ነው እንደዛ ዋጋ እየከፈልኩ ነው ምናምን እያለች ስለነበረ እንድትነግረኝ ስለፈለግኩኝ ነው። ማለት ሄዱ እኔ አሁን ከአንቺ ምንም መደበቅ አልፈልግም። ምክንያቱም ነገ ነሽ ብዬ ስለማስብ ከአንቺ ውጭ ምንም ማሰብ ስለማልፈልግ አሁን እንደዚህ እንደዚህ ብዬ ሸፋፍኝ መደብቆ ምንም ነገር የለም። ምክንያቱም ያለ አብረን እንኳን ለቀጣይ ብንሆን እየቆየ ህይወታችን እየበጠበጠው እየረበሸው ነው የሚሄደው። ውሸት ቆየም ዘገየም መውጣቱ አይቀርም። አዎ አሁን እኔ ሄዱ የምር ስነግርሽ ከሷ ጋር በቃ ይሄና ለሷ እንደምታወራው በዚህ ልኩ ማለት ትዳር ምናምን የምትለው ነገር ምንም ያወራ ነው። ምንም ነገር የለም ምክንያቱም ኤድ ውስጥ አንድ ጥያቄ ልጠይቅሽ። ምናልባት እኔ እንደዚህ ሲሆን አንቺ ሁሉ ነገርሽ ነገሮች ሁሉ ነገርሽ አውቃለሁ ግን የትኛውም ሰው ግቢ ተማሪ ስቶ ላይፍ ታሳልፍ ያለች ያን ላይፍ ነው በቃ ከሷ በቃ ላይፍ በቃ የሆነ ጊዜ ላይፍ አሳልፈናል። ያ ግን ያለፈ ነገር ነው። እሷ እያወራችው ያለው ነገር በቃ ምንም ይሄ ዋጋ፣ ምናልባት ልትጎዳ ትችላለች። የትኛውም ሰው አብረሽው ሰው ስታጪ ትጎጃለች፣ ደስ የሚል ስሜት አይሰማሽም። ያ ስሜት ሊሰማት ይችላል። እኔም በሰዓቱ ያሳልፍኩት የራሴ የሆነ ስሜት አለ፣ ተጎድቼ በሰዓቱ እኔም እንደዚህ እንደዚህ ብዬ መውራት የማልፈልጋቸው ከእሷ ጋር ያሳልፍኩት ነገር ይኖራል። ግን እሷ በምትለው ልክ፣ በምታወራው እንደዚህ እንደዚህ በምትላቸው ነገሮች እኔ በፍጹም አልነበረም። በቃ ሪሌሽን ነበረን፣ ያ ሪሌሽን አቆምም። ዛሬ ደግሞ እንደ አዲስ የምታነሳበት መሆን አልቻልም አልቀጠልም አቆም በቃ የትናንቴ ነው። ዛሬ ላይ ደግሞ ይህ እንደ አዲስ መጣ የምታወራቸው እንደዚህ፣ ህይወቴ ልትጎዳ ትችላለች። እኔም ተጎድቻለሁ ማለት ነው። በቃ የትኛውም ሰው ሊጎደው በሚችለው መልኩ ተጎድታለች። አይ ነው ያ ነገር። ለዛ በጣም ይቅርታ። እንግዲህ እንደነገርከኝ ከሆነ ታሪኩ እዚህ መሀል ላይ ይመስለኛል የእኛን ደስታ የማይፈልግ ሰው አለ ማለት ነው የአንተን ዛሬ እንደዚህ ደስተኛ ሆነ ማየት ያልፈለገች ሰውነች ማለት ነው። እዚህ ድረስ መጣ እንደዚህ የምትሆነው እንጂ ለአንተ ፍቅር ቢኖራት ወአንተ ጋር ለመመለስና ያለፈ ታሪኳን ለማስተካከል ብትመጣ ዛሬ አይደለም መምጣት ያለባት ብዬ አስባለሁ። ስለዚህ እንግዲህ ሁሉንም ነገር ከካሌብ ጎን ሁኜ እኔ ይሄ ነገር ስለተፈጠረ አርቀ ያምር ከዚህ በኋላ ከአንተ ጎን መራቅ አልፈልግም። ችግር ውስጥ ና ብዬ መተውም አልፈልግም። ምክንያቱም ችግር ውስጥ በነበርኩበት ሰዓት ከጎን የነበርኩ ሰውነህና አንተ እንትም ማለት ስለማልፈልግ ከዚህ በኋላ ከጎን ነኝ። ከኔ እንድትርቅም ከኔ የምትዋሸው ነገር እንዲኖርም አልፈልግም። ቤተሰቦቼ የአብስራን ዛሬ ደውዬላታለሁ፣ ትመጣለች። ከዚህ በፊት ከኔ ጋር ተገናኝተን ዝታቢ ነው ሄደች ይተዋል። አይ፣ ግዴታ ነው ማውራት አለብን። ምክንያቱም እንደዛ እንደ ህፃን አክት እያደረገች ወይ ከኔጋ መጣ የማይሆን ነገር እየተነጋገረች ህይወት አይቀጥልም። የራሳችን የሆነ መንገድ ስላለ ወደ ራሳችን መንገድ መመለስ ስላለብን ብዙ ፕሮግራም ሰርዘን ነው እዚህ ጋር ይቆም ነው። ስለዚህ መመለስ እና ቤተሰቦቻችን ማስደሰት ስላለብን ከኛ አልፎ ቤተሰቦቻችን ይጨነቃሉ። ለእነሱም መልስ እንዲሆን እዚህ ጋር ሁሉም ነገር እንዳበቃ ና ወደ ራሱ ህይወት እንድትመለስ ከኛ ህይወትም እንድትወጣ ሁለታችንን ማብረን ነግራታለን ማለት ነው። ስለዚህ አብስራን ትንሽ እንጠብቃታለን። የኔ ጉዳይ የኔ ኑሮ ከሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ እንቅድሚያ የምሰጥ ከምንም ለኔ በምድር ላ ያለ ጉዳይነ የኔ ጉዳይ የኔ ኑሮ ካሁን በኋላ እያንተ ሆኗል የኔ ፍቅር የኔ ወለላ እንቅድሚያ ምሰጥህ ከምንም ለእኔ በምድር ላይ ያለ ጉዳዬነ ደስታ ሲ ርቃት መንፈሴን ተስፋ ቆርጭ በራሴ ደምድሜ ነበር ሲጨንቀኝ አንተን ባይሰጠኝም እሚውጠን እንዴት ነሽ? ምን አገባሽ? በክፋይ ነው እያየሽኛለሽ፣ በጥሩ አይነሽ ላይሽ አልችልም እንደዛ ካሳለፍን በኋላ። እሺ ኤኒዌይስ፣ አሁን አንቺ ሰላም እንድትኝ ወይ አንቺ ለኔ ጥሩ ስሜት እንዲሰማች ስለኔ ጥሩ ነገር እንድታስብ አይደለም እዚጋ የጠራንሽ፣ እና ለምንድን ነው የራሳችሁ የምናወራ ጉዳይ ስላለ እና የራሳችን ጉዳይ ካለ ለምን ካለ ይሁን ጨመር የእኔ ሰው ስለሆነ እሱ። እንኳን ተይው እስኪ ምን ነው እሺ፣ ወደ ጉዳይሽ ግቢ። ያው በስነስርዓት ተረጋግተሽ አውሪያታ። እሷን እንግዲህ እሷ ናት እንትን የምትለው አይ እንትን የምትለው ሰው እንደ ትልቅ ሰው እኔ እዚ ጋ ምንም እየረበሽኩ አይደለም። ከባለፈው ቪዲዮ መጠሽ እንግዲህ ዝተሽ አስፈራርተሽ ሄድሽ አንቺ ነሽ። እሱ ደሞ ማስታወስ ከተፈለገ እኮ ብዙ ነገር አለ። ወደኛ ማስመታሽኛል። ለስራሽ የሚገባሽን ዋጋ ነው ያገኘሽው። ለስራ አሁንም ለስራሽ የሚገባሽ ልሰጥ ይችላለሁ። ባይዘው አሁን ነው አሁን ማስፈራት አይደለም። አስፈላጊ ከሆነ ልመታሽ ይችላለሁ። ታዩ እስኪ መምታቱን ለኛ ተረጋግተን እንደወጣት አንቺም ብትሆኚ ተረጋግተሽ ማውራት አለብሽ። በዚህ ልኩ ስሜታዊ መሆን የለብን። ተረጋግተን ነገሮችን መፍታት ነው ያለብን። ከዚህ በላይ እኛ ምንም ሕይወታችን እንዲበጣበጥ አንፈልግም። ነገሮች የምታስተካክለው ወደ ራሳችን ነው። እሱ ትቶ ወደ መምጣት ነው ያለበት። በግልጽና ግልጽ ነገር ማን ስለሆነ ያለፈ ታሪክ ነው። አይ ወደ ያለፈ ታሪክ ተመልሶ እኔ እና እሱ አሁን አንቺን ነው መጣ ምንም ማሰብ አልፈልግም። ትናንትና ከዚህ በፊት በእርግጥ ሪሌሽን ነበረን። ያ ሪሌሽን ደግሞ አሁን ነው የለም እንዲቀጥልም እኔ አልፈልግም። እኔ አሁንም ወደፊትም ኤደንና ኤደን ብቻ ነኝ። ስለዚህ ህይወታችን ስለምን ማስመሰል ነው? አለም፣ ካሌብ ይፈልገኛል ምናምን ወደሚለውና ህይወት መበጥበጥ ነው። እኔ ከአንቺ ጋር ምንም ሬሌሽን ሊኖረኝ አልፈለግም። ልታምኝኛለሽ ማመንም ካለብሽ አሁን ነው ማመን ያለብሽ። ዛሬ ቤተሰቦቻችንም እያሉ እሷም እያለች በነሱ ፊት እኔ ከአንቺ ጋር ምንም ነገር እንደሆነ ያልፈለገች እንዳለ ለእኔ እንኳን የእናንተ ቤተሰቦች ክብር ታውቂያለሽ? ለመሆኑ አንቺ ስለ ክብር የማውራት መብት የለሽም። እዚህ ጋር አሁን ስለ ክብር፣ ስለሌላ ነገር አንቺ ጋር ላወራ አልመጣሁም። አሁንም እዚህ ጋር የጠራሁት ከና ከካሌብ ሕይወት እንድትወጪ ስለምፈልግ ነው። ከዚህ በኋላ እኔንም እሱንም መጠሽ እንድትረብሽን አልፈልግም። ገብተሻል? አንቺ ነሽ መጠሽ እየረብሽኝ ያለሽው። እኔ ቆንጆ ያደረግኩትን ሕይወት ለመቀጠል ነው የመጣሁት። ለዚህም ደግሞ ብዙ ፈተና ይችበታል። አንቺ ደግሞ ይህንን አቁሚ፣ ይህንን አርጊ የማለትም መብትም ሆነ ስልጣን የለሽ ምክንያቱም እኔ የማደርገውን ማቅ ትክክለኛ ሴት ነው ምንድን ነው? እስኪ አሁን ምንድን ነው ደግሞ እንደዚህ አቁም የምትይውን ነገር ነገ ላይ ብታዩ አንቺ ተሳስቻለሁ ብለሽ

ለምን አትረጋጊም? ማንቺ እንዲ ለምን አትይን? በቃ ተይን፣ በቃ ህይወታችን እንኖርበት። ወይኔ በእግዚአብሔር፣ ይኸውልሽ። ከዛ በቃ እሷ ያስቆመኝ ባይዘውኝ፣ ማድረግ የምፈልገውን ነገር አድርጋለሁ።